እስቲ ይሄንን አስቡት። በቀን ውስጥ አንድ ሰዓት መድበን ስፖርት ብንሰራ ያንንም በየቀኑ ለአንዳንድ ሰዓት ስፖርቱን በመስራት ብንቀጥል በዓመቱ መጨረሻ ላይ ምን አይነት ተክለ ሰውነት ሊኖረን እንደሚችል፣ ወይንም በቀን ውስጥ አንድ ሰዓት መድበን ከልጆቻችን ጋር ኳሊቲ ታይም ብናሳልፍ ይሄንንም በየዕለቱ ብናረገው እና በዓመቱ መጨረሻ ላይ ምን አይነት የሚገርም ቤተሰብ ልንገነባ እንደምንችል፣ ወይንም በቀን ውስጥ አንድ ሰዓት መድበን በህይወት በጣም የበሰሉ እና በእውቀት የተሞሉ ሰዎች ስር ቁጭ ብለን ስልጠናና ትምህርትን ብንወስድ ያንንም በየዕለቱ ብናደርገው በአመቱ መጨረሻ ላይ ምን አይነት ስብዕና ሊኖረን እንደሚችል አስቡት። አንድ ሰዓት እንዲሁ ዝም ብለን ስናስባት ትንሽ ሰዓት ትመስላለች፣ ነገር ግን አንድ ሰዓት ማለት በጣም ብዙ ሰዓት ነው። ብዙ ነገሮችን በአንድ ሰዓት ውስጥ መከወን እንችላለን። እንደው ለንፅፅር እንዲመቸን፣ ለምሳሌ አፕል ካምፓኒ በአንድ ሰዓት ውስጥ ወደ 20000 የሚጠጉ አይፎን ስልኮችን ያመርታል። ይሄ በእጃችን የምንይዘው አይፎን ስልክ 20000 የሚጠጉ አይፎን ስልኮች የሚመረቱት በአንድ ሰዓት ውስጥ ባለ ጊዜ ውስጥ ነው። ልባችን በሚገርም ሁኔታ በአንድ ሰዓት ውስጥ ከ4000 እስከ 6000 ጊዜ ያህል ይመታል። ይህ በጣም አስገራሚ ነገር ነው። ወይንም በሩጫ ለማስረዳት ያህል 10000 ሜትር ወይንም 10 ኪሎ ሜትር እነ ኃይሌ ገብረስላሴ ሲሮጡት ትዝካላችሁ። 10 ኪሎ ሜትር ማለት አዲስ አበባ ምትኖሩ ከሆነ ከሲኤምሲ እስከ ሜክሲኮ ወይም እስከ ስቴዲየም አካባቢ ያለ ርቀት ነው። ያንን ርቀት እና ኃይሌ ከ27 እስከ 30 ደቂቃ ባለ ጊዜ ውስጥ ነው ሮጠው የሚጨርሱት። ይሄ ማለት አሟሙቀው 10 ሺህ ሜትሩን ሮጠው አሸንፈው ገብተው ከዛ ሜዳሊያ ተቀብለው የህዝብ መዝሙር ተዘምሮ ሻወር ሄደው ወስደው ልብሳቸውን ቀይረው ከስቴዲየም እስኪወጡ ድረስ ከአንድ ሰዓት ያነሰ ጊዜ የሚፈጅባቸው ማለት ነው። በዚህም አንድ ሰዓት ምን አይነት ትልቅ ሰዓት እንደሆነ እንገነዘባለን ማለት ነው። አስቡት እኛም በቀኑስ ለአንድ ሰዓት ያህል ከመንፈስ ቅዱስ ጋር መንፈሳዊ ትጋት ውስጥ ብንገባ ሕይወታችን 180 ዲግሪ የመቀየር ቻንሱ በጣም ሰፊ ነው። ይሄ በቀኑስ ለአንድ ሰዓት መትጋት የሚለውን ሐሳብ ያመጣሁት ከራሴ ሳይሆን መጽሐፍ ቅዱስ ላይ ጌታ ኢየሱስ ራሱ የተናገረውን ነገር ኮት አድርጌ ነው። ማቴዎስ ወንጌል ምዕራፍ 26 ቁጥር 40 ላይ ጌታ ኢየሱስ እንደዚህ አለ። ኢየሱስ ወደ ደቀ መዛሙርቱ ሲመጣ ተኝተው አገኛቸው። ጴጥሮስንም እንደዚህ አለው እንግዲህ ከእኔ ጋር ለአንድ ሰዓታት እንኳን መትጋት አቃታችሁን? ወደ ፈተና እንዳትገቡ ትጉና ጸልዩ። መንፈስ ዝግጁ ነው፣ ሥጋ ግን ደካማ ነው አላቸው። ያው እንደምታውቁት በቀን ውስጥ 24 ሰዓት አሉ፣ አይደለም? አዎ። ከነኛ 24 ሰዓታት ውስጥ በቀን ውስጥ ከእኔ ጋር ለአንድ ሰዓት እንኳን መትጋት አቃታችሁን? አላቸው። ጌታ ኢየሱስ እየጠየቃቸው ያለው አንድ ሰዓት ትጉ እያለ አይደለም በቀን ውስጥ ከእኔ ጋር ከእኔ ጋር እንያብሬያችሁ ነኝ ለአንድ ሰዓታት እንኳን መትጋት አቃታችሁን እያለ ነው ጌታ ኢየሱስ። እየጠየቃችኋለሁ ተመሳሳይ ጥያቄ የእግዚአብሔር መንፈስ በቃሉ መሰረት እኛን እየጠየቀን ነው። እናንተስ ብትሆኑ በቀን ውስጥ ከእኔ ጋር ለአንድ ሰዓት መትጋት ይከብዳችኋልን እያለ እየጠየቀን ነው። ስለዚህ ይሄ ቃል ምንም ውስብስብ ሀሳብ የለውም፣ ቀላል አማርኛ ነው። በቀን ውስጥ ለአንድ ሰዓታት ያህል ከመንፈስ ቅዱስ ጋር የመትጋትን ልምምድ እንድናዳብር እያበረታታን ያለ ቃል ነው ማለት ነው። አስቀድሜ እንደነገርኳችሁ በቀን ውስጥ አንድ ሰዓት ለመንፈሳዊ ነገር ብንመድብ በየዕለቱ ይህንንም ብናከናውን በአመቱ መጨረሻ ላይ ምን አይነት ክርስቲያን ልንሆን እንደምንችል መገመት ይከብዳል። እስቲ አሁን እቅዶችን እናውጣ። በቀን ውስጥ አንድ ሰዓት እንምረጥ። የጠዋት ሰዎች ከሆንን ጠዋት ላይ አንድ ሰዓት እንመድብ። የማታ ሰዎች ከሆንን ማታ ላይ አንድ ሰዓት እንመድብ። ወይንም በሚመቸን ሰዓት ላይ አንድ ሰዓት እንመድብ እና ሰዓቱን እንከፋፍለው። እስቲ አሁን እንጀምር አንደኛ፣ የመጀመሪያዎቹን 30 ደቂቃ ለመጽሐፍ ቅዱስ ጥናት እናውለው። በቀን ውስጥ ከምንመድበው አንድ ሰዓት ውስጥ 30 ደቂቃውን ለመጽሐፍ ቅዱስ ጥናት እናውለውና በዛ 30 ደቂቃ ውስጥ አንድ ምዕራፍ ብቻ እናንብብ። አዲስ ኪዳን መጽሐፍ ከማቴዎስ ወንጌል እስከ ዮሐንስ ራእይ ያለው ክፍል 260 የሚጠጉ ምዕራፎች ነው ያሉት። ስለዚህ በየቀኑ አንዳንድ ምዕራፍ ብናነብብ በእነኚህ 30 ደቂቃዎች ውስጥ ብናጠና የአዲስ ኪዳንን መጽሐፍ አንብቦ ለመጨረስ የሚፈጅብን ጊዜ ወደ 260 ቀናት ነው፣ በአመት ውስጥ ማለት ነው። እንደምታውቁት ደግሞ አንድ ዓመት 365 ቀን ያለው ሰው ከማቴዎስ ወንጌል እስከ ዮሐንስ ራእይ ያለውን አንብበን በየቀኑ አንዳንድ ምዕራፍ አንብበን ለመጨረስ 260 ቀን ብቻ ከፈጀብን ምን ያህል ቀን ይቀራል ማለት ነው? ወደ 105 ቀን ይተርፈናል ማለት ነው። ያንን 105 ቀን ደግሞ ብሉይ ኪዳን ጋር ሄደን ትልልቅ የሚባሉ መጽሐፍትን ዘፍጥረትና ዘጻአትን ብናነብበት በአመት ውስጥ ሙሉ የአዲስ ኪዳን መጽሐፍትንና ሁለቱን የብሉይ ኪዳን መጽሐፍትን አንብበን አጥንተን መጨረስ እንችላለን ማለት ነው። አስቡት በቀን ውስጥ 30 ደቂቃ ብቻ ለመጽሐፍ ቅዱስ ጥናት በመመደብ ነው እንግዲህ አንድ ከመደብ ነው አንድ ሰዓት ውስጥ 30 ደቂቃውን በመመደብ ሙሉ የአዲስ ኪዳን መጽሐፍትንና እና ዘፍጥረትና ዘጻአትን አንብበን አጥንተን የጨረስነው ማለት ነው። አስቡት ይሄንን የእግዚአብሔርን ቃል በየዕለቱ በማንበባችን በአመቱ መጨረሻ ላይ ሊያጋጥመን የሚችለው የበረከት ማዓት ማለት ነው ብሬክ ስሮች ማለት ነው። የፐርሶናሊቲ ለውጥ፣ የእግዚአብሔርን ድምፅ የመስማት ልምምድ ውስጥ እንገባለን። ለመንፈስ ቅዱስ አሰራር ቅርብ እንሆናለን። እይታችን ሁሉ መንፈሳዊ ይሆናል። በሕይወት የተዘጉብን በሮች የመከፈት ቻንሳቸው ሰፊ ነው። የእግዚአብሔር ቃል ቃሉ እንደሚናገረው በሁለት በኩል ከተሳለ ሰይፍ ይልቅ ስለታም ነው ይላል። የማይሰራው ስራ የለም ከዚህ ቃል ጋር ለ30 ደቂቃ ብቻ በምናደርገው ኳሊቲ ታይም ለምናደርገው ኳሊቲ ፌሎውሺፕ ባይ ዘ ኢንድ ኦፍ ዘ ይር ሊያጋጥመን የሚችለውን በረከት ከአእምሮ በላይ ነው ማለት ነው። ስለዚህ ከመደብነው አንድ ሰዓት ውስጥ 30 ደቂቃን ለመጽሐፍ ቅዱስ ጥናት አዋል ነው ማለት ነው። እንግዲህ አሁን ከአንድ ሰዓት ውስጥ ሰላሳ ደቂቃውን ለመጽሐፍ ቅዱስ ጥናት አዋል ነው ማለት ነው። አሁን ከመደብነው አንድ ሰዓት ውስጥ ሰላሳ ደቂቃ ይቀረናል። ከሰላሳ ደቂቃ ውስጥ አምስት ደቂቃውን እናውጣና ዛሬ ካነበብነው ወይንም ካጠናነው ክፍል ውስጥ ልባችን ውስጥ በጣም የቀረና ልባችን የነካውን ሁለት ሀሳብ በአጀንዳችን ላይ እንጻፈው። ያንን ከጻፍን በኋላ ዛሬ ካጠናነው የመጽሐፍ ቅዱስ ክፍል ውስጥ ወደ ውሳኔ የወሰድን ሀሳብ ምንድን ነው? ለምሳሌ ዛሬ ካነበብኩት ከዚህ ክፍል የተነሳ በህይወቴ ላይ ከዛሬ ጀምሮ ይሄን ውሳኔ ወስኛለሁ፣ ይሄን ለማድረግ ወይንም ይሄን ላለማድረግ የሚል ውሳኔያችንን እንጻፍ። ሁለት በጣም ልባችን የነኩ ሀሳብና አንድ የዛሬ ውሳኔን በአጀንዳችን ላይ እንጽፋለን ማለት ነው። አምስት ደቂቃ ሲባል በጣም አጭር ደቂቃ ሊመስለን ይችላል። ነገር ግን አምስት ደቂቃ ማለት አንድ መዝሙር ሰምተን የምንጨርስበት ጊዜ ማለት ነው። ለምሳሌ የዳንኤል አምደ ሚካኤልን መዝሙር ብንሰማ ምህረቱ እያስገረመኝ ለጌታዬ መዝሙር ባመጣ የሚለው መዝሙር ብንሰማ በአምስት ደቂቃ ውስጥ ሰምተን እንጨርሳለን። ስለዚህ አምስት ደቂቃ ማለት ቀላል ነገር አይደለችም ማለት ነው ሰው ሁለተኛው አስቀድመን በሰላሳ ደቂቃ ውስጥ አንብበንና አጥንተን የነበረውን የእግዚአብሔርን ቃል ክፍል ሪፍሌክት አደረግን ማለት ነው። በዚህ መልክ አምስት ደቂቃውን በአግባቡ ተጠቀምን። በቀን ውስጥ ከመንፈስ ቅዱስ ጋር ለማሳለፍ ከመደብነው አንድ ሰዓት ውስጥ እስካሁን እንግዲህ 35 ደቂቃውን ተጠቅመናል። አሁን ቀሪ 25 ደቂቃ ይቀረናል። ሶስተኛ ደረጃ ላይ አምስት ደቂቃ እንመድብና ለጥሞና ወይንም ለሜዲቴሽን እናውለው። እንግዲህ በርካታዎቻችሁ እንደምታውቁት ጥሞና ወይንም ሜዲቴሽን ምን ያህል ጊዜ መጽሐፍ ቅዱስ ውስጥ እንደተጠቀሰ ታውቃላችሁ። በጣም ፓወርፉል ሚዲየም ነው በጣም የብዙ ክርስቲያኖችን መንፈስ የሚያሳድግ። ከጌታ ከኢየሱስ ጋር የሚኖረንን ፌሎሽፕ ልናሳድግበት የምንችለው የሚገር መንፈሳዊ ፕሮሰስ ነው ጥሞና ወይንም ሜዲቴሽን። ስለዚህ እንግዲህ እስካሁን ስልካችሁ ሳይለንት ሞድ ላይ ነው ብለን እናምናለን። ስልካችን ሳይለንት ነው፣ አይናችን እንጨፍናለን። ዛሬ ካነበብነው አንድ ምዕራፍ አለ አደለ? እሱን ምዕራፍ አይናችንን ጨፍንን እናሰላስለዋለን። ምንድን ነው እግዚአብሔር ዛሬ የተናገረኝ? እናወጣዋለን፣ እናወርደዋለን። በዛ በእግዚአብሔር ቃል እንገርማለን፣ እናሰላስላለን። ቃሉን ተጫወተ እንደሚል በልባችን ውስጥ እንጫወተዋለን። ብቻ ዛሬ ያነበብነውን አንድ ምዕራፍ ለጥሞና እናውለዋለን ማለት ነው። ዳዊት መዝሙር አንድ ላይ እንደተናገረው በፌዘኞች ወንበር የማይቀመጥ ሰው የእግዚአብሔርን ቃል ቀንና ማታ ያሰላስለዋል እንዳለ እኛም በዚህ አምስት ደቂቃ ውስጥ ዛሬ ያነበብነውን ቃል እናሰላስለዋለን ማለት ነው በጣም የሚገርማችሁ ግን አምስት ደቂቃ ትንሽ ሊመስል ይችላል እንጂ አምስት ደቂቃ በጥሞና መቀመጥ ማለት አእምሯችን ብዙ ቦታ ሊወጣ ይችላል ሊሽከረከር ይችላል ከቃሉ ወጥቶ የሆነ ሀሳብ ይዘናል የሆነ የኑሮ ኢሹ ይመጣብናል ምናምን አንድ ወቅት እንደውም ትዝ ይለኛል ከልጆች ጋር እንደዚህ የእግዚአብሔርን ቃል እያነበብን ሜዲቴት እያደረገን ልምምድ ውስጥ እያሳለፍን እያለ ሜዲቴት ካደረጉ በኋላ ጥያቄ ጠየኳቸው። ምን ነበረ ኤክስፒሪንሳችሁ ብዬ ስጠይቅ አንዷ ልጅ እጃ ወጣችና እኔ በጣም አምስቱንም ደቂቃ ሲረብሸኝ የነበረው ልብስ አጥቤ ነው ከቤት የመጣሁት አለች። ያሰጣሁት ልብስ እያሳሰበኝ ነው። ዝናብ ይመታዋል ወይ ሳይመታው የሚለው ሲያስጨንቀኝ ነበር አለች። እና ይህ ነው ያው ላይፍ እንግዲህ በስቴጅ ነው ቀስ በቀስ ነው እያደግን፣ አእምሮአችን ወደ መግራት የምንሄደው። ስለዚህ ፕሮሰስ ምን ይጠቅመናል? አእምሮአችን ከእግዚአብሔር ቃል ጋር ፍሬንድሊ እንዲሆን እንዲለማመድ፣ የእግዚአብሔርን ቃል ማሰላሰል። ማሰላሰል ደግሞ ማለት ባለፈውም ከዚህ በፊት እንዳወራ ነው የእግዚአብሔርን ቃል ማጥናት ማለት በአፍ እንደማኘክ ነው። ማሰላሰል ማለት ደግሞ በጨጓራ እንደመፍጨት ነው። ኦልሞስት ህይወት ወደ መሆን ቃሉን እየወሰድ ነው ነው ማለት ነው። ስለዚህ ሶስተኛው ደረጃ አምስት ደቂቃ መድበን ያነበብነውን አንድ ምዕራፍ ቁጭ ብለን እያወጣን እያወረድን ያን እግዚአብሔር ቃል እናሰላስላለን ማለት ነው። እንግዲህ እስካሁን 40 ደቂቃ ተጠቀምን፣ 20 ደቂቃ ይቀረናል ማለት ነው። ቀሪ ሁለት ፕሮሰሶች አሉን። ከዚህ 20 ደቂቃ ውስጥ አምስት ደቂቃ መድበን የኮንፌሽን ወይንም የአዋጅ ጊዜ ነው የሚሆነው ማለት ነው። በህይወታችን ላይ እናውጃለን። ዛሬ ያነበብነው ቃል አለ አይደለም፣ ከዛ ቃል ያገኘነው መረዳት አለ። ያንን ቃል ይዘን በህይወታችን ላይ እንናገራለን። በቤተሰቦቻችን ህይወት ላይ፣ በራሳችን ህይወት ላይ፣ በህብረታችን ህይወት ላይ ቃል እናወጣለን ማለት ነው። መዝሙር 23 ላይ እንደሚናገረው ዳዊት እንደዚህ አለ፣ እግዚአብሔር አለ እረኛዬ ነው የሚያሳጣኝ አንዳች የለም አለ። ይሄ እኮ አዋጅ ነው። እግዚአብሔር እረኛዬ ነው የሚያሳጣኝ አንዳች የለም እያለ በሕይወቱ ላይ እያወጀ ነው። ልክ እንደዚያ እኛም ዛሬ ካነበብነው ቃል ክፍል፣ ካጠናነው ክፍል ተነስተን በሕይወታችን ላይ ያንን ቃል እናውጀዋለን። በደረቁ አጥንቶች ላይ ትንቢትን ተናገር እንደሚለው በህይወታችን ላይ ይሄንን ቃል እንናገራለን። ህይወታችን እንዲቀሰቀስ፣ እንዲራመድ ከእግዚአብሔር ጋር ያለው ፌሎሺፕ እንዲጨምር ካነበብነው ቃል ተነስተን ካጠናነው ቃል ተነስተን ወደ አዋጅ እንገባለን ማለት ነው። መቼም አንድ ሰው በር ከፍቶ ቢገባ እየሰራነው ያለው ነገር ምን አይነት ሞኝነት ነው ብሎ ሊያስብ ይችላል። ነገር ግን የእግዚአብሔር ቃል ሲናገር አንደኛ ቆሮንቶስ ምዕራፍ አንድ ላይ ቁጥር 18 አካባቢ ይመስለኛል የመስቀሉ ቃል ይላል፣ ለሚጠፉት ሞኝነት ነው ይላል ለኛ ለምንድነው ግን የእግዚአብሔር ፓወር ነው ይላል፣ የእግዚአብሔር ኃይል ነው ይላል። ስለዚህ እኛውን ኃይል እየጠነሰስን ነው፣ ኃይል እያመነጨ ነው ማለት ነው። ሞኝነት አይደለም፣ ሲሪየስ የሆነ ስራ ውስጥ፣ ተግባር ውስጥ ያለ ነው ማለት ነው። እንግዲህ እስካሁን ከመደብነው አንድ ሰዓት ውስጥ 45 ደቂቃ ተጠቀምን፣ አራት ፕሮሰሶችንም አለፍን። አሁን የመጨረሻው ደረጃ ላይ ያለ ነው። የቀረውን 15 ደቂቃ የምናውለው ለጸሎት ነው። መንፈስ እንደመራንና ልባችን እንደሞላው ተንበርክከን እንጸልያለን ማለት ነው። ይህ ነው ጸሎት። ዝም ብለን ከሻለ የተነሰን የምንጸልየው የምናደርገው ተግባር አይደለም። ጸሎት መጸለይ የምንችለው በመንፈስ ከሆነን ብቻ ነው። ስለዚህ አንድ ሰው ኢንስፒሪት ለመሆን ማለፍ ያለበት ፕሮሰሶች አሉ። እኛ አሁን ኦልሬዲ ላለፉት 45 ደቂቃዎች የሚገርም መንፈሳዊ ልምምድ ውስጥ እያለፍን ነበረ። አሁን እዚህ ሰዓት ላይ ቻርጅ ድሮናል፣ በፓወር ተሞልተናል፣ በመንፈስ ነው እየተመላለስን ያለ ነው። አሁን ብንጸልይ ከአንደበታችን የሚወጣው ቃል ፓወር ነው ማለት ነው፣ እሳት ነው ማለት ነው። ኦልሬዲ በእግዚአብሔር ቃል ተሞልተናል፣ አሰላስለነዋል፣ ሪፍሌክት አድርገናል። መንፈስ ቅዱስ ጋር ፌሎሺፕ እያደረግን ነበረ። አሁን ስንጸልይ መንፈስ ቅዱስ ራሱ ምን መጸለይ እንዳለብን ጋይድ የሚያደርገን ታይም ነው ማለት ነው። የመጨረሻው 15 ደቂቃዎችን ለጸሎት እናውለዋለን ማለት ነው። ይህም ጸሎት ተራ ጸሎት ሳይሆን የሚሆነው በጣም በፓወር የተሞላ ጸሎት ነው የሚሆነው ማለት ነው። እንግዲህ ስናጠቃልለው አንድ ሰዓት ምን ያህል ረጅም ጊዜ እንደሆነ የተረዳችሁ ይመስለኛል። ዲስፕሊን በህይወት በጣም አስፈላጊ ነገር ነው። ትልቁ እኛ የሚጎለን ነገር ዲሲፕሊን ነው። ስለዚህ እግዚአብሔር ረዳናል። ዕለት ዕለት አንዳንድ ሰዓት ለመንፈሳዊ ነገር ሲሪየስሊ መድበን ያንንም በየቀኑ ብናደርገው በአመቱ መጨረሻ ላይ በጣም አስገራሚ ህይወት እንደምንመራ ምንም ጥርጣሬ የለውም። በጌታ በኢየሱስ ክርስቶስ ስም እግዚአብሔር አምላክ ይህንን ጸጋ እንዲያበዛልን እለት እለት ይህንን እንደ ተግባር መፈጸም የምንችልበት ጸጋ እንዲበዛልን በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር አምላክ ወደዚህ ህይወት እንዲከተን ወደዚህ ዲስፕሊን እንዲከተን በኢየሱስ ክርስቶስ ስም ጸልያለሁ። ኢንጂሰስ ማይቲ ኔም። አሜን፣ አሜን፣ አሜን። ታንኪዩ ጂሰስ።